ሰላም ሰላም ውድ የዩቱብ ተከታታዮች፣ እንዴት ናችሁ? እንዴት ለዚህ ሰዓት አደረሳችሁ። አላችሁ አለን፣ ይመስገን ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን ውዶች፣ ሰብስክራይብ አድርጉ። ዛሬ ሩታችን መታናለች መታለች መታለች፣ ተናፍቃለች። እንኳን ደህና መጣች ሩታዬ፣ ስለ አየንሽ በጣም ደስ ብሎናል። ስለኔ ስላየሁሽ በጣም ደስ ብሎኛል። እንኳን መጣሽ። ሁሉም ይመጣል ሁሉም ይመጣል። በበዓል ሁሉ መላንቺ ቀርተሻል አልመጣሽም፣ እስከዛሬ አልታየሽም። ምናምን ላይ ብቻሽን ቢሆንም ቪዲዮ ብሰሪልን አለው ብትን ደስ ለናል። እንኳን ደህና መጣሽ። ለማንኛውም እና ኤፍሬም ከኤፍሬም ጋር መጣለች እና ኤፍሬሄምም ኤፍሬም ሩታን ሩታችን ስላመጣችን ስላመጣክ እናመሰግናለን። እና ዛሬ ኤፍሬም ብዙ ነገር ተናገረ። የፍርድ ቤት ቀጠሮ አለ፣ በጠሮ ደርሷል። ነገሩ ወደ ፍርድ ቤት መርቷል። እና ያው ሁኔታው እኮ አሁን መጨቀጨቅ ያለባችሁ እኔ እንደሚመስለኝ ሩታ ሳይሆን ወንድማችሁ ነው ለምን እሱ ካልተስተካከለ እሷ በምንድን ነው ነገሩ? ምን አይታ ነው ነገሩ መተው የምትችለው? እሱ የባሰበት እየመጣ የባሰበት እየመጣ በቃ አልቀይረውም ካሌው በቃ ጸባይን አልቀይረውም ካሌ፣ ምን አምኖ ነው አንድ ሰው በቃ ይሄ ነገር ይሆንልኝ ቆይ ቆይ ብሎ ማመን የምችለው ማለት ነው? እሱ ይሄው አልታቀይረም አንዱ ለቃኔ ታማሜ ሴት ቤት አምጥቶ ኤርሜላ ላይ እያስተማማች ነበረ። ቤቷ ድረስ ሄዳ አገኘች፣ አይታለች። ባዩ ነው እንደሞ ምንም የከፋ ሰው ሳይሆን ደሞ በአንዱ አገምግመው ይሄ ዘና እያ እሱን ለምን አትመክሩም? ሩታን ከምጨቃጭቁ ማለት ነው ምን አለ እሱን ተው፣ ይሄ አይበጅም፣ ነገ ያስለቅስ ይችላል። ነገ ህይወት ላይ ትልቅ ጠባሳ ጥሎ ሲጀመር ይጥላል። እግዚአብሔርን ለምን አንድ ሰው ሴት እንድትሆን ማለት ነው። ሴት ማንኛውም ህይወት ውስጥ እኮ እንደዚህ አይቀርም ስትመጣ ትችላለች። ሌላ ሴት ወደ ሱ ህይወት ልትመጣ ትችላለች። ብትመጣም እኮ አንተ ላይ እምነታት ነው። ይሄ ጎግል ነው። ምንም ብታፈቅርም አስር ሺ አንተም ብትፈልግ ራሱ ታስታውሳለች። አንተ የመጀመሪያ አምስቱ ለአንተ መስዋዕት የከፈለችውን ታስታውሳለች ና ለአንተም ፈተና ነው። ነገ ማለት ነው ሴት አንተ ነጣ ነገ ማለት ነው እንዲ፣ እሺ፣ እንጃ፣ እሺ ብላ ላንቴ ራሱ ልጅ አታርግዝም። ለምን ትፈራለች፤ እንደዚህ ካንተ ጋር እንደፈለገች ልትዝናና ላንተ ልትወድ እንደዚህ እንደዚህ ትሆናለች እንጂ አፍና ላንተ ላንተ ልታርግዝ አትችል። ከዚ ሩታዬ ስለመጣሽ ደግሞ አይቀይርም። ማሳቢያ ያለች ነገሮች ወደ ፍርድ ቢያጥሩልኝ ደስ ይላል አላለችው። እና ቢያጥርም ብረዝምም ለአንቺ ምንም ውጤት ስለሌለ አንቺ የወሰንሽው ነገር ስለሆነ አንቺ ነሽ ምታቂያው እየተቸገርሽው እየተጨቅነሽው። እውነት ዘጠኝ ወር ሙሉ አንድ ቀንም ሳታርፊ እንደዚህ እያቆሙ እያኛው መጥተው እየተናገርሽ፣ አንቺ ግን እጅ አልሰጥም ወደ ቤት አልቀርም ብላ ዘጠኝ ወር ሙሉ ይሄው እየታገልሽ እዚህ ደረጃ ደርሰሻል። ነገ ደግሞ ፈጣሪ ልጅሽን ሰጥቶሽ ከዚህ በላይ እንድትታግልሽ እንድታሻንፊ እንፈልጋለን። ስለዚህ አንቺ ብቻ በርቺልን ሩታዬ፣ በሰላም በርቺ ልኝ በርቺ ልኝ ና ነይልን፣ ችግር የለም እኛ እናበረታትሻለን። አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ፣ በቃ እጅ ማሰጢ ሴት ነሽ። ማትሸነፊ፣ ነገም ደግሞ ማትሸነፊ፣ ማትሰብሪ ሴት ሆነሽ መቆም አለብሽ። እና ፈጣሪ ካንቺ ጋር ይሁን። ያው ኤፍሬም ከጎን ሽናለሁ። እውነት ሚዲያ ላይ የምታወሩ ብቻ ሳይሆን ከጎን ሆኑ። ምን ችግር አለ? ምን ችግር አለ? ትላንትና ክፉም ደጉም አብሮ አሳለፋችኋል። ከሱ ጋር ስለተጣለች ከእናንተ ጋር መጣላት የለበትም። አዎ፣ ስለዚህ ሁል ጊዜ ከጎን ሆኑ እና እናመሰግናለን። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱል